ታንክስ፣ አመሰግናለሁ በጋ ስላልተመቻቸት ፕላስ ደግሞ ሀይሚ አውሪ የገባ ልጅ ማለት ነው። አውሪና ውረዱ ታች ያለ ልጅም አውርታችሁ ውረዱ። እሺ፣ አውርታለች። አውሪ አውሪ፣ ጀት እንደዛ። በጣም አምሮኛል ሰርግ

ይህ ጠዋት ሌሊት ላይ ነው። ምንድነው? በመሶቡርቅ እንኳን ደስ አለሽ ነው። ለእናት መቶ ኮንግራ ወይ ጉዴ አንቺ በደጉ ጊዜ አንተ በደጉ ኧረ እኔ አይደለሁም እራሷ ናት የወጣችው። ነው እንዲሁን የት ሄደ አንተ ብሩክዬ? ማ ልንገርህማ፣ ቆይ ልንገርህ በላይ ወይ እየበላኝ አይመቸኝም፣ አይመቸኝም፣ ነገሩ ሁሉ አይመቸኝም። አዎ አሁን እኔ ልበልድ ሁሉ ሳይድ ሲሆን ማለት ነው ያው ባንክ ሲሆን አይሎጋ ነው።

አይ ብሩ ናት ናት። ይኸው ቲክቶክ ከመጣሁ ጀምሬ ይቀልቃለሁኝ አረፍኩኝ። ከዛ በፊትማ ሰው ጋር አላወራም ነበር። አሁንማ አልሚ ማውራት ጀመረች። አዎ፣ አንቺ ነው የም ጭምር ነው እንጂ የነሱ ተባባሪ ነው። የሁለተኛ ልጆቹ ነው።

ልክ ገቢ ነው። በሩን ስትከፍች ማለት ነው። በማሉ ላይ አይታይም፣ አይታይም። ከፍ አድርጊ። ዝቅ አደረግሽ። ወደ ላይ፣ ወደ ላይ። አሁንስ ይህ የስልኩን አርቂው፣ እንደዚህ አዎ።

ው ትሰየፊያለሽ፣ ክፈቺ ይሰማል። አድምጭ ይይሰማ ቬሪ ቢዩቲፉል። ወይኔ አንድ አመት እኔ መለወጭን እዛ እስዊት ጋ ያለውን ፎቶ አየሽው? በዚህ ሳንቀረረት ተንቀባረሽ ተኝተሽ፣ ወይኔ ብረው። እኔ ግን ፎቶ እንዴት እንደወደድኩት ሰሊማዬ ወጣሽ እኮ ካላሌላ ሰው አስከፋው። ለምን ግን ብሩክ ይሄን እንትን አድርጋ ማርክ ለምን አትሰጠኝም? የውም ቆሎ ላክልኝ ከማርክ ወይ ይሄን ፎቶ እንትን አድርጋ ላክልኝ። እኔ ነው ማርክ ነው። እኔ አሁን ስዊትዬ አስቀመጠችን ፎቶ ደረቱ ላይ ተኝተሽ ያለው ፎቶ። ኦ እንቅልፍ ወስዶ እኮ ብታይ በነሳሁት። ሰባት ቀን ተንቀባረረች። ያለ ምንም ተኛት እንጂ ሰባት ቀን ገና፣ ምን አይተህ? አንድ ዓመት እንቀባረርበታለሁ ትላለህ። ቀጣይ ሌላኛ አንድ ዓመት አንድ ሚሊዮን በይ እንጂ ይሄ ድረስማ ካንቺ ውስጥ ማንም ቢጠጋ እኔ የኔ ያው መንገድ ላይ ያላችሁ ራሱ ዋ አይኔ ትራፊክ ነኝ ባይ ዘ ዌ እኔ እንደዚህ አይናፋር ሆንኩት እንጂ በሀይሚ ከመጡ ወይም በአንቴ ከመጡ ማንንም አልሰማም ከምር። በሁሌታችሁን ከመጣ ህይወቴም ቢሆን አሳልፌ እሰጣለሁ እንጂ አልተው። አንበሳ እኮ ነሽ። አሁን ይቶኑ እኔ አይናፋር ይሆንኩ እናንተ እና ክብሬ ነው እንጂ በእናንተ ከመጡ ግን አይናፋር አይደለውም። ይሄም ማወቅ አለባችሁ። እዚ ላይ ያላች እኔ ውለታችሁን አልኩት። ለምን አንተ ራስህን እንትን ታድርጋለህ? በይ የልጆች አባት በቃ ያው ለልጆቼ ቅድሚያ፣ ለእርጉዝ እኮ ነው የሚሰጠው ቅድሚያ አገኘሁ። እኮ ብትበሉልኝ እኮ። ውይ ዋና፣ እሺ፣ ያመሰግናለሁ በጣም እኔ ሽታው እኮ ኬኩ እየሸተተኝ ነው። ብሩኬ ግን ነገ ለሀይኔ ኬክ መግዛት አለብኝ። ለምን፣ የጾም ኬክ አለ አይደል? እንደው ልጆቹ እሷ አራት ልጆች ናቸው። ይሄን ኬክ ካየሁማ ግዴታ መብላት አለባቸው። ሽታ እንዳይወጣባቸው ነው በሽተኛ ምንም አያገባትም። አሳነባሪሚ ብላቸው አያገባትም።

እኔ እንደውም አንቺ ስጨፍሪ ማየት ነው የአማረኝ። እኔ እና ልጆች፣ አቤት ልጆቹ እየተራገጡ ነው። ተዘበዘብሽ። አንተ ብሩኬ እስኪ አንተ ወንድ ከሆንክ ጀግና ከሆንክ እስኪ ውጣና እኔም አንተ የምንጨፍር። ሀይሚዬ እንኳን ታፍራለች ተዋት። እኔ እኔ የቲጂ ነው፣ ቲጂ እናቴ ትጨፍር። የክርስትና እናቴን ያለኝ አንዱ ልጅ፣ ኧረ እኔ ጨፍርለት አለው። ክፈቱ ሙዚቃ፣ የት አባቱ

ቲጂ አንቺ ጫፍሪና ብሩኬ እንትን ይበል፣ ይሄ ሌሊ ይበል ቁጭ ብሎ እዚያው ማለት ነው፣ በቪዲዮ ሳይሆን

አሳበ ለሚኒስት አሁን በዚህ ስንት ውስጥ የሰው አይኔ ውስጥ ብሩኬ ልታስገቢ? ሀይሚ ለብሩኬ አትፈቀጂ። እንደዚህ መደጋገፍ ማይቅርባችሁ ሲጨፍር አይተውት፣ ደግሞ ይቀሙብኛል። ይበሉብሻል። ይቅር በል እማዬ። ቆይ ማንንም እንዳስቡት የማስገባው ሰው አለኝ። ጨፍር ብሩኬ። በቪዲዮ ነገ ያሳየናል። አይ ብሩኬ አይን ይበላዋል። አይን በልቶት ስሚማ፣ አሁን አይን በልቶት በልቶት። ይኸው አይ እየመጡ ነው ነገሩ። ብሩኬ ይሄን ይጣር፣ እሺ በቀከፈች ምንድን ነው የምትከፍችው? ሙዚቃ የባህል ዘፈን ነው። ሳይወለዱ ነው እንዴ? ቆያሉ ደግሞ። ሀይሚዬ ምን እንዳልኩ ታውቂያለሽ? ቅድም ባትሪ እንትንሽ ቻርጅሽ ጠፍቶ ነው መሰለኝ እና አራቱን ሴት ነው የሚተወልጁ? ባንዴ አንዴ ታታታታረጊ ማትወልጃለሽ። አራቱንም ሴት አራቱን ልጅ ፈልጋለሁ እንዴ፣ ቲጂ ማይሆኑ ነገር። ኦ ሁለት ወንድ ሁለት ሴት ነው። ሁለት ሴት ትወልጃለሽ፣ ሁለት ወንዶች ደግሞ እኔ ጋር ይሆናሉ። አደለማ እኔ ባዳ ነኝ። አንተ አደለ ከም። ቆይ ልንገርህ ከተፈላጨ ወንድ ከተወለደ ከተረሱ ክርስቲናና አልሆንም። ስለዚህ ሴቶች ይሁኑልኝ። አዎ ሴቶች ሀይሚ መጣች። እንደ አሁን እና ጨፍሬ ተነሽ እንደ ዘፈኑ ሳይጨርስ ሳይከፍት ነው። እንደ ዝም ብዬ ናታ ማይ ብራዘር ለዚህ ለዚህ ጊዜ አትኖርም። ለነገር ለነገር ትኖር ነው ሀይሚየ ልጆች የምሚናገሪ ተኙ። እንደ ደስ ብሏቸው በደስታ ጎረቁ ልጆቹ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ቡራና ሀይሚ ሰላም ብያለሁ። ቤተሰብ ቤተሰብ ደህና ናችሁ? እንዴት ናችሁ

ሰላም አለው። የሚመስገን እንዴት ነሽ? አፊያ እንዴት ነው? ሁለታችሁም ደህና ናችሁ ወይ? አለን አለን። ደህና ነን፣ ደህና ነን። ቡራዬ እንኳን ደስ አለው። እንድሜ እየቀፈረችልን እንኳን ደስ አለው ብያለሁ እኔ ስጀምር ብያቸው አይደል? እንደ አሁን እኔ ድጋ ድጋ ምን ይበልላቸውና እንኳን ደስ አላችሁ ሁለታችሁም። ለእዚህ ከስለ በቃችሁ በጣም ደስ ብሎኛል። እና መኪናው ደግሞ ለገናችን ነው። እሺ አረቱን፣ ልጆች ሀይሚ ማለት ነው። እኛ ግን ሴት ይሁን ብለን መጀመሪያ ወስነናል እና አሁን ሴት ሆናሉ እና ሁለቱን ልጆች አረቱን ልጆች እና

አይ ልጆቼ እንዳረብሽብኝ በመከራ ይሁት ይጂጭ የክርስትና እናታቸው ጨፍራላቸው ምናምን ደስ ብሏቸው። አንቺ ክርስትና እናታቸውማ እየጨፈሩ ነው እያየው ነበሩ። ሆቢ ስለሆኛ እና እና ለማንኛውም ሀይሚዬ ኔማር ማለት ነው ዚ ቀን ስለበቃቸው የምር በጣም ደስ ብሎኛል እና በውስጥ ሪከርድ አድርጌሽ ነበር። ምርት እኛ የምር ጀግና ናቸው እና በርቱ፣ ጠንክሩ፣ የሰው ወሬ አትስሙ። ወደፊት እንጂ ወደ ኋላ የለም። የኔ ጀግኖች ሁሌም በርቱልኝ፣ ሁሌም ጠንክሩልኝ፣ ሁሌም ብቻ ፈገግ በሉ ሳቁ። ላይ አሞራ ናቸው ይመስለኛል፣ እንደዛ ነው። ስለዛ ሉ ኖሮ ብኝ አሁን የገባ ስራ ላይ ነበር። ጠበራ ምን የተሰበረ ነገር አለ አሁን? እንዴት እንዴ! አንቺ ደግሞ አንቺ ብሩኬ እኮ ትላንትና ሰበረ ሰበረው ልጅሽ የሚለው ዘፈን አልሰማሽም? ወይኔ አንድ ጊዜ ላውራና ቶሎ እንትን ልበል ስልኬ ድጋሚ እንዳይዘጋ፣ ትንሽ ቸርጆ ነው የገባሁት ኬክ እንዲቆረስ ብዬ ማለት ነው። እና ስልኬ በድጋሚ እንዳይዘጋ ብሩኬን ኮንግራ ልበለው በዚህ አጋጣሚ እናንተንም ላመስግናችሁና እና ደረጃ ማለት ሀፕሲቨርስሪ ላንችን ለብሩኬ እኮ ነው የእሱ ብቻ አይደለም። አይደለምን ቆንጆ፣ ይህ ሁለታችንም እኮ ነው። ቅመሟ ምን ሆነሻል? እሱማ አቃለኝ፣ ግን ያው ሞር ደግሞ ነው። አይ ዋናው ኬኩ መቅረብሳችን ነውና፣ መቼ የሆነ ቀን ልገኝ። ታራው ብሩኬ ደስ ይበላት። አውሪ። እሺ እሺ። በመጀመሪያው ሁላችሁንም በጣም አመሰግናለሁ። አክብራችሁ ጠርታችሁ እንደዚህ ልዩ ፕሮግራም አዘጋጅታችሁ ከእናንተ ጋር አብረን እንድናሳልፍ ስላደረጋችሁ እናመሰግናለን። እውነት ደስታችን ስለሚያስደስታችሁ ውጭም ያላችሁ ያልገባችሁ አላችሁ እና ያው ሁላችሁንም ነው የማመሰግናችሁ። አንድ ሺ ምናምን ሰው ይታየኛል እዚህ ጋር እና ሁላችሁንም በጣም አመሰግናለሁ፣ ወዳችኋለሁ፣ አከብሯችኋለሁ። ከስኬታችን ጀርባ ያላችሁ ዋና ሰዎች እናንተ ናችሁ እና ስለምታበረታቱን እናመሰግናለን። ብሩኬ እና እኔ ደግሞ በቃ ከዚህ በላይ እንግዲህ ስኬታማ እንድንሆን ፈጣሪ እርዳን። ብቻ አመሰግናለሁ ሁላችሁንም በጣም ነው

አዎ አሜን። ላ ይሸርግልትጂ ይሆናል እንዴ ጠላታችሁን ከእናንተ ልቀኛ እናንተ ላይ እንደዚህ ላጫቸው የሚዝረከረከውን እንደው ጂኒ ገብቶ ዝርግት ያርጋቸው። አሜን በሉ። ኒ ባከላ ከውሀ ላይ የሚመጣ የሚመጣው ገደል ይከተላችሁ ወደፊት እንደዛ ያለ ዛፍ ያድጋል አደለ? እና ብዙ ቅርንጫፍ ያበቅላል አለ። እንደዛ ሁኑልኝ፣ እንደዛ ቅርንጫፋቱ ብዙ ያለ የእናንተ ምቀኛ ድም ስስ ይደምሰስ፣ የታበዙ ይደምሰስ፣ ወይም ይበላቸው ይደምሰስ። አዎ ምቀኛ የሚገባደሰ ድምፅ ሲበልና የእናንተ ደግሞ ልጆች አድገው እንደናንተ ቁጭ ብለን እኛ እናርጃለን፣ እነሱ ደግሞ ዩቱበር ሆኖ እንደእናንተ ፌመስ ሆኖ እንድናያቸው ያብቃችሁ። ሁሌ ፍቅራችሁ እኔ በእኔ ጸባችሁን አልፈልግም። ሐዘናችሁን ለቅሷችሁን ማየት አልፈልግም። ሁሌ ፏ ብላችሁ በቃ ፏ ብለክ አንተ ደግሞ ጉርኬ ለጥንዳሮ ጌት ይሆንክ ይና አቤ ቀሚስ ያምርብክ ቀሚስ ያምርብሃል። አይ አይ መጣልኝ። በዚያ አጋጣሚ ግን ፈታ እንዳላችሁበት ተስፋ አደርጋለሁ። ይዛ ተመችቷችኋል። እንደው ፎቶ ናምጡለት ማለት ነው ደግሞ ላየ ሁለት ሴትና ሁለት ወንድ እና ደግሞ ከዚህ ከፍ ብሉ እና ደረጃ ደረጃ ላይ ደርሳችኋል። ያሳየን ሲክስ አርጊ እንዲህ አይነገርም። እና አመሰግናለሁ፣ እውነት በጣም አመሰግናለሁላችሁንም። ወዳችኋለሁ፣ ወዳችሁ አለሁ። የሚያስደስታችሁ እኛ የሆነ ነገር ስናገኝ ከልባችሁ ነው የምትደሰቱልን እና እናመሰግናለን በጣም እሺ። እንዲሮም የምናረጋችሁ ኖሩለን። አዎ በጣም ነው። ደጋፍ አንድ ቀን ሲጠፉ ለምንድን ነው የምትናፍቁን? ግን እህ ነው። የኦዲንሶችሽ ቅብጥ፣ የቲክቶክ ድምቀት፣ የዩቱቡ መሪ፣ የጀግናዎች እህት፣ የአራት ልጆች እናት፣ የብሩክሊን ንግስት፣ ሁሌም የማልጠግብሽ የማይሽ በስስት ሁባ አርጎ ፈጥሮሻል እግዚአብሔር በእውነት። አንድ በትሽ ጣፋጭ ጥርሶችሽን ወተት እንኳንም ኦንሽለት ለብሩኬ ንግስት። ጠላታችሁ ይረር ይጠበስ በእሳት፣ አብራችሁ ኑሩ ዘላለም በድምቀት ጠላታችሁ ይረር ጠበስ በእሳት አብራችሁ ኑሩ ዘላለም በድምቀት። ደግሞ ያሰባችሁ ሙልቶ የምታሳኩበት ተዳራችሁ ሰምሮ አንድ ቤት ሁናችሁ የምናያችሁበት ልባችንም አርፎ የምቀመጥበት ጠላታችሁም አፍሮ መሬት የማይበት እግዚአብሔር ያደርገው ሳቆይ በቅርበት። እስከዛ ኑሩልኝ ሳይነካችሁ እንቅፋት። እንወዳቸዋለን የማዳም ቅመሞች። እስከዛ ኑሩልን ሳይነካችሁ እንቅፋት፣ እንወዳችኋለን የማዳም ቅመሞች። ያው አጭር ነው። አመሰግናለሁ ስላስገባችሁ። ደስ ይላል እህታችን፣ እናመሰግናለን። በጣም ገጣሚ በስቷል። አሁን እኛ ጀማ ላይ የኛ ፋሚሊ ላይ ሁሌም ይወዳል በመጽሐፍ ነው። እሺ አመሰግናለሁ ስላስገባችው አለም ናችሁ፣ የዘላለም ናችሁ ሀይሚና ብሩኬ መድመቅ ሁል ጊዜ ለዩቱብ ለቤቱ አብርሃን ናችሁ፣ ከፀሐይ ከማብራት የዩቱብን መስመር አስተካካዮች፣ ጨለማ አይቶብን ከቶ አድማቂዎች፣ ፍጹም ሳይገባችሁ እናንተን አገኘን የሰጠን ፈጣሪ አምላክ ከሰው ሁሉ ሰው መርጦ ሰጥቶናል። ጎዶሎን አይቶ በእናንተ ሞልቶታል። ትናንትናም ዛሬም ከእናንተ በመኖር በጣም ደስተኛ ነን። እንወዳችኋለን። አትወዳደሩም ፍጡም ከሌላ ሰው የእውነት የእውነት ምንጊዜ ይምላለው የዘላለም ናችሁ። እንወዳችኋለን፣ እንወዳችኋለን። የደስታ ምንጭ ናችሁ፣ የሰላም የጤና ሳቅም የሚቀዳባችሁ ከቶ የኛም ፍቅር በቃ